ታሪክን የኋሊት የሁለተኛውን የዓለም ጦርነት አሜሪካና አጋሮቿ ድል እንዲቀዳጁ በማድረጉ፣ ዝነኛና ጀግና ተብሎ የተመዘገበለት፣ ጄኔራል ዳዊት አይዘናወር የአዛዥነት ኃላፊነቱን የወሰደው በ1934 ዓ ም በዛሬዋ ቀን ነበር። ጄኔራል አይዘናወር የሂትለሯን ጀርመን ጦር ኃይል ለመስበር የተሰባሰቡትን የአውሮፓ ሀገሮችን የአሜሪካን ግዙፍ ጦር እንዲመራ ተመረጠ። በዚያን ጊዜ በማዕረቅ ቅድሚያ ካላቸው 400 ከሚሆኑት የአሜሪካ ጄኔራሎች ውስብስብ ከባድ ለተባለው ዘመቻ አይዘናውር መመረጡ አስደንቋል። ጀነራል አይዘናውር ግዙፉን የአውሮፓና የአሜሪካ የጦር ኃይል ለመምራት ሲመረጥ 52 ዓመቱ ነበር። በማረጉም ከኮሎኔልነትና ሜጀር ጀነራል የደረሰው በአንድ ዓመት ጊዜ ውስጥ ነው። ከአሜሪካ ወታደራዊ አካዳሚ የተመረቀው ጀነራል አይዘናወር ወጣት መኮንን ሆኖ በአንደኛው የዓለም ጦርነት ተሳትፏል። ጦርነቱ በመቆሙ ቀረ እንጂ ወደ ፈረንሳይ የሚላኩ ታንኮችን በኃላፊነት እንዲወስድ የተመረጠው እሱ ነበር። በፓስፊክ እና በእስያ የአሜሪካ ጦር አዛዥን የነበረው ጀነራል ማካርተር ረዳት ሆኖ በፊሊፒንስ ሰርቷል። አይዘናወር በተለይ በወታደራዊ ስትራቴጂ በመንደፍና በማደራጀት እውቀቱ ባለቆቹ ዘንድ የታወቀ ሆነ። የጊዜው የጦር ኃይሎች ኢታማዦር ሹም ጀነራል ጆርጅ ማርሻል አይዘናወርን የሾመው በተለያዩ የኃላፊነት ቦታዎች መድቦት ብቃቱን ካረጋገጠ በኋላ ነው። በሌተና ኮሎኔል ማድረግ በሰሜን አሜሪካና በኢጣሊያ በተደረገ ጦርነት በጀርመን ሰራዊት ላይ ድል ስላገኘ የሶስተኛው አርሚ አዛዥ ሆኖ ተመደበ። አሜሪካ በሁለተኛው የዓለም ጦርነት መግባቷን እንዳስታወቀች ብርጋዴር ጄኔራል አይዘናወር ዋሽንግተን ወደሚገኘው የጦርነት ዕቅድ ቢሮ ተዛወረም። በዚያ ኃላፊነቱ የአሜሪካና የአውሮፓ የጦር ኃይል ተቀናጅተው ስለሚዋጉበት ስልት ሰርቶ አቀረበም። ያን ጊዜ በሜጀር ጄኔራልነት ማድረግ ወደ ዘመቻ መምሪያ እንደተዛወረ ለኢታማዦር ሹም ጄኔራል ማርሻል በአውሮፓ የአሜሪካ የጦር ኃይል እንቅስቃሴ የሚመራ አንድ ቡድን እንዲያቋቁም መከረው። ጄኔራል ማርሻል ራሱን አይዘናወርን የአውሮፓን ጦርነት እንዲመራና እንዲከታተል ድንገተኛ ሹመት ሰጠው። ሰኔ 18 1934 የአዛዥነት ሥልጣኑን ተረክቦ ለንደን የሚገኘውን ማዘዣ ጣቢያውን ተረከበ። ከአንድ ወር በኋላ ሌተናል ጄኔራል አይዘናወር የሚመራው የጥምር የጦር ኃይል በሰሜን አፍሪካ ያለውን የጀርመን ጦር መታ። በማደራጀት ችሎታው የሁሉንም ሀገር የጦር አዛዦች የሚያሳትፍ ድርጅት በማዋቀሩ ታላላቅ በሚባሉት የእንግሊዝ ጦር ጄኔራሎች ዘንድ አመኔታን አገኘም። ከሐምሌ 1936 እስከ ግንቦት 1937 ባሉት አስር ወራት ግዙፍና አይበገርም የተባለው የጀርመን ጦር ኃይል እንዲሰበር የአይዘናወር ችሎታ ወሳኝ ነበር ተብሏል። ያን ጊዜ ባለ አምስት ኮከብ ጄኔራል ሆነም። ከሁለተኛው የዓለም ጦርነት በኋላ አለቃውን ጄኔራል ማርሻልን ተክቶ የጦር ኃይሎች ኢታማዦር ሹም ሆኗል። በ1944 ዓ ምት በተደረገው ምርጫ አሸንፎ የአሜሪካ ፕሬዝዳንት ሆነም። የሥልጣን ጊዜው የአሜሪካ ኢኮኖሚ አንሰራራበት በመሆኑ ዝና አግኝቶበታል። የጡረታ ጊዜውን ፔንሲልቫኒያ በሚገኘው እርሻው አሳልፎ በ79 ዓመቱ አርፏል። ጄኔራል አይዘናወር በአውሮፓ የጥምር ኃይሉ አዛዥነቱን ከተረከበ ዛሬ 83 ዓመት ሆነው።